ሃቢባ ቤት አልተሳካለትም። እዚህ ቤት ይሳካለታል። እዚህ ቤት ካልተሳካለት ሌላም ቤት ዳረጃ ይህ ቤት ይደው ይሳካለታል። ሃቢባም ቤት ከፍሎ አይደለም የገባው፣ እኔም ቤት ከፍሎ አይደለም የገባው አይደል? የሚመስልሽን እስከምታገኘ የትም ቦታ ትያለሽ። እንግዲህ ነው እውነተ ሰላም ጤና ስጥል ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለሁኝ እኔ፣ እግዚአብሔር ይመስገን። ከኔ ጋር ሁሉ መልካም ቤተሰብ ባያላችሁ በሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብ እና ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እና በጣም የሚገርም የሚገርም ቪዲዮ ነው ነው ስለምነገር እኔ ራሱ ገረመኝ። በቃ ቁጭ ብዬ ነው ያየኋቸው ሰው ንትቼ ና እንዴት በቲክቶክ ትዳር ፈላጊ ምናምን ነገር እያሉ ማለት ነው። እና ትዳር እውነት ስለምናገር እግዚአብሔር አምላክ መርቆ የሰጠን ትዳር ጸልዩ። ቲክቶክ ላይ እንደዚህ ይህን እንደ አይነት ባል እፈልጋለሁ እንደ አይነት ባል ፈልጋለሁ ወይም እንደ አይነት ሚስት ፈልጋለሁ ከምትሉ ጸልዩ። ከጸለያችሁ፣ ወደ ፈጣሪ ሁላችሁም በየሃይማኖታችሁ ብትጸልዩ ጥሩ መልካም የሆነ ትዳር ይሰጣል እግዚአብሔር ማለት ነው እና ብቻ በጣም ነው የገረመኝ። እስኪ አሁን ወደ ቪዲዮ እንሄድ ሱን ነገርኛ የምትፈልጊው የትዳር ጋር እድሜው ሃይማኖቱ የራስሽ ትዳር ያስፈርድ እሺ። ሌላስ ሃይማኖቱ ኦርቶዶክስ ኦርቶዶክስ። የት ነው የምትፈልጊው? ከኢትዮጵያ ቢሆን ደስ ይለኛል። ቢሆን ከወንድ ልጅ ምን ይማረብሻል? አቋም ያለው የሚያምር የወገን እሺ። የመሲን የትዳር መስፈርት እኔ ያሟላልሁን የምትሉ ትዳር የምትፈልጉ ወንዶች ካላችሁ ገስት ውስጥም ወይም ደግሞ የምኖረው አዲስ አበባ ከአምስት አመት እስከ ሰላሳ ዘጠኝ አመት የሆነች አዲስ አበባ የምትኖር ካለች ትክክለኛ ትዳር ፈላጊ የሆነች ልጅ ያለ ልጅ እንዳለ ማመን አለባት። ልጅ ያለው ትዳር ፈላጊ ይለኛል። ትዳር ልፈልግ ነው ሄደው፣ አሁን የምትፈልጋት የትዳር አጋር ልጅ ቢኖራት ባይኖራት ችግር አለበት? ችግር የለውም። የኔም ስላለ ቢኖራት ይመረጣል። እንደው እሺ ከሴት ልጅ ምኗ ይማርካል? በአገባት ሚስቴ ብትሆን የምትላት ሴት አንተን ሊማርክህ የሚችል ቢኖራት የምትለው ነገር። መልካም አስተሳሰብ ነው። ለሰው ልጅ ክብር ያላት፣ ለቤተሰብ የምታከብር፣ ትዳሯ የምታከብር፣ ሰርታ ለመለወጥ አላማ ያላት ካለች ከየትም ብትሆን ጣጣ የለውም። ምርጫዬ ከኢትዮጵያ ቢሆን ነው፣ ግን በውጭ ካለች በቅርቡ የምትገባ ካለች ችግር የለውም። እሺ የታደሰን የትዳር መስፈርት ገጽ ውስጥ ግን የማረከ ሰው የለም። አሁን ቪዲዮ ከከፈቱ ሴቶች አሁን ከኔ በፊት ያቀረበችው ያው መቼ እንደምትመጣ አላወኩም እ መሰረት ነው ማለት ነው። ሰባት አመት ምናምን ያለችው መሲ፣ በቅርብ ኢትዮጵያ መግባት አስባለሁ የምትመጣበትን አለ ምናልሽ። በቅርብ ኢትዮጵያ መግባት ሀሳብ አለሽ? አይ የለኝም። ትንሽ እቆያለሁ። መቅዲ እንኳን ደህና መጣሽ። አቡ እንዴት ነሽ? ሰላም ነው? የእኔ ባል አላገኘሽ ማለ አልተገኘም። እንደው ምን ይሻላል ዘንድሮ? ካልተገኘ እንግዲህ በጸሎት መቆየት ነው። ምን ማድረግ ይቻላል? እንደዛ ተስፋ ማድረግ። ሆመዙ እኮ ነሽ አንቺ እንዴት ነሽ? አለ እግዚአብሔር ይመስገን። እዚህ ውስጥ ያላችሁ ትዳር ብላችሁ የመጣችሁ እንዳለ ፍቅር ቪዲዮ ክፈቶ ቪዲዮ ያልከፈቷት እሱ አነገሩ ካናዳ አለም መጣለች። ማ ከዚህ በፊት አይ ካናዳ አላሽ እድሜው ሰላሳ ሁለት ነው። የካናዳው አማርኛ ምንም አይችልም ኢትዮጵያዊ ነው። እዛ ተወልዶ እዛ ያደገ ነው። ምነኛ ነው ምችለው እንግሊዝኛ ደግሞ በብዛት ምችለው እሺ ሌላ ደግሞ ሃይማኖት ኦርቶዶክስ። ከዚህ በፊት አንድ ጓደኛ ብቻ ነበረችው፣ ባለመግባባት ተለያይተዋል። ትንሽ ትንሽ የማትባቡበት መስፈርት እዚ አሸሸ ገዳሜ አሸሸ ገዳሜ። ብዙም አይደለም ፍላጎት የለውም፣ ይህን ያክል ፍላጎት የለውም። በሳምንት ወይ አንዴ ነው ወይ ደግሞ በወር አራቴ ማለት ነው የሚፈልገው። በወር አራቴ መቻነሰ መቻነሰ